እንግዳ ጋብዘናል እንግዳችን ፕሮፌሰር ብሩክ ኃይሉ የፖለቲካል ሳይንስ እና አለም አቀፍ ግንኙነት ምሁር ናቸው እዚህ ስቱዲዮችን ነው የሚገኙት ፕሮፌሰር ለሀሳብ እዚህ ስቱዲዮችን ስለተገኙ ከልብ እናመሰግናለን እኔም አመሰግናለሁ መልካም እንግዲህ ከሰሞኑ በጣም በርካታ ግጭቶች እዚህ ምዛም በአለም አቀፍ መገናኛ ብዙሀን ትኩረትን ስቧል የሩሲያ ዩክሬን ጉዳይ ማንሳት ይቻላል በሌላ በኩል የኢራን ና የእስራኤልም ግጭት እንደዚሁ ትኩረትን ሳብ ና በአለም አቀፍ መገናኛ ብዙሀን እለት እለት መረጃዎች የሚወጡበት ሆኗል። እና እየተባባሰ በመጣው በዚህ በእስራኤል ኢራን ግጭት ጉዳይ ላይ አለም አቀፍ እንድምታው እንዴት ይታያል? ይዞት የሚመጣው አለም አቀፍ ጫናስ እንዴት ነው የሚገለጸው? እሺ በጣም አመሰግናለሁ። እንግዲህ ዛሬ ልክ ሰባተኛ ቀኑን ይዟል ይሄ ችግር ከተከሰተ። እንድምታው ለአለም አቀፍ ሁኔታ ስጋት ነው፣ ትልቅ ስጋት ነው። ምክንያቱም ከሁለቱ ሀገራት አተካራና ግጭት ከእስራኤልና ከኢራን ባሻገር አካባቢው ትልቅ የኢኮኖሚክ እና ስትራቴጂክ ቦታ ስለሆነ የስትሬት ኦፍ ሆርሙዝ የመዘጋት እድሉ ቀን በቀን ከፍ እያለ ነው የመጣው። እቺ 30 ኪሎ ሜትር የማይሆነዋን ሾክ ሆልድ ይባላል አንቆ ሶፎኬት አድርጎ መያዙ ራሱ ለኢኮኖሚክ ትልቅ ኮንሴኮንስ አለውና እያንዳንዱ ሀገር ስጋት ላይ ነው ያለው። ኦይል ፕሮዲስ የሚያደርጉ ሀገራት ብቻ ሳይሆኑ ኮንሱመሩ ራሱ ችግር ውስጥ ነው። ትናንት ሰባ አራት የአሜሪካ ዶላር ነበር አንድ ባረሎፍ ኦይል። ነገር ግን የዛሬ ሳምንት ሁለት ሳምንት ኋላ ምን እንዲሆን አይታወቅም። እንደገና በ1973 ዓ ምት በእኛ 65 ዓ ምት ብዙ ጠንቆች መጥተዋል በነበረው እስራኤል እና አረብ ሀገራት ጦርነት፣ የሱ ጠንቅ የነበረው የኦይል ፍሰት መገታት ነበርና ያ ወደ ውስጥ ብዙ ዘልቆ ገብቶ ደሞ ዶሜስቲክ ፖለቲካውን አፌክት አድርጎ ብዙ ሀገራት ኢትዮጵያን ጨምሮ ወደ አብዮትና ወደ ሌላ ሁኔታ ሄደዋል። እና ይህ ስጋት አለ። ሁለተኛ ኮስት ኦፍ ፕሮዳክሽን እያንዳንዱ ዕቃ እና አይተም ከፍ ይላል። እንደገና ደግሞ የየመንም ፋክተር አለ። ሁቲዎች በኢራኖች የሚደገፉ የመን ያለው መንግስት ስለሚደገፉ እነሱ ደግሞ በዚህ በኩል ባቤል መንደብ እንዘጋለን ስላሉ ባቤል መንደብ ከ10 እስከ 12 13 በመቶ የዓለምን ግሎባል ትሬድ የያዘ ነው። ስትሬቶፎርሙ ዜናን እንደሆነ እዛ ደግሞ እስከ 24 ድረስ ስለሚሄድ የሁለቱ መዘጋት ለዓለም ኢኮኖሚ ትልቅ መዛባትን ይፈጥራል። ሌላው ደግሞ ዓለም ይሰጋው ምንድን ነው? የቻይናና ራሻ ተስቦ የመግባት ሁኔታ ቱርክም ማስጠንቀቂያ እየሰጡ ነው። ምክንያቱም አሁን ወደ ሶሊዳሪቲ በሚሄድ ሁኔታ ነው። ሪፖርታችሁ ላይ እናንተ እንዳስቀመጣችሁት ፕሬዚደንት ትራምፕ ይሆናል አይሆንም የሚል የራሳቸው ስታይል አላቸው አነጋገር። ስለዚህ 50 ተብሎ የሚወሰደው ነገር ግን በል ብለው እርምጃ ይወሰድ ካሉ እሱ ጠንቅ በጣም ግሎባል ይሆናል ማለት ነው። ይሄ እንግዲህ አንድ ፕሬዚደንት እንዲሆን በዓለም ታሪክ ከፍተኛ ቦታ የሚሰጠው ለብዙ ሀገራት ቀውስ የሚፈጥር ብዙ ሰው የሚፈናቀልበት፣ ሰው የሚሞትበት አሁን ኦልሬዲ እየሞተበት ነው እና ያን ማለት ይቻላል። ለመንደርደሪያ ያህል ነው የመካከለኛው ምስራቅ ጉዳይ በዓለም አቀፍ ተጽዕኖ ጫናው ከፍተኛ እንደሆነ አሁን እርስዎ ባነሱት መልኩ ስንወስድ መካከለኛው ምስራቅና የአፍሪካ ቀንድ ቀጠና ደግሞ በአንድም በሌላም መልኩ የሚተሳሰሩ አካባቢዎች ናቸውና በአፍሪካ ቀንድም ተጽዕኖ ይኖረዋል ተብሎ ይጠበቃል። ከዚህ አኳያ ይሄ ጦርነት አፍሪካ ቀንድ ላይ ኢትዮጵያን ጨምሮ ባሉ ሀገራት ላይ ምን አይነት ጫና ሊያሳድር ይችላል? ጫና በጣም ያሳድራል። አንዱ እንደ ኢትዮጵያ አይነት ሀገርና ሌሎችንም ኦይል ኮንሱመር ስለሆንን ዋጋውን ወዲያው የመጨመር ሁኔታ አለ። አለመረጋጋቱ በቀይ ባህር ላይ ብዙ ችግር ይፈጥራል። በተለይ የየመን ፋክተር አለ። የመን ኤሚሬቶች፣ የመንና ኦመን፣ ካታር እያለ ይተስፋፋ ይሄዳል። ኢትዮጵያንም በእጃ ዙር ይነካካናል። ሳውዲ አረቢያን የመሳሰሉትም ግብጽ ላይ ድረስ መንካቱ አይቀርም፣ ምክንያቱም ይሄ ነገር በዚህ ሁኔታ ከቀጠለ የሪጂናል ራይቨለሪዎችና ስበርስ ፍትግ ያውን ያባብሷል እንጂ አይቀንሰውም። ሌላ በእስልምናው ዓለም ራሱ የሱኒና የሺያ መፋተግ አለ። አሁን ኢራኖች ሺያ ናቸው። እነ ካታር፣ ባህሬን የመሳሰሉት ሀገራት ደግሞ ፕሪዶሚነንትሊ ስልጣን ባይዙም ሺያዎች ናቸው። አሁን ይህን ኢራን ላይ በሚወሰደው እርምጃ ኮንስኮንስ ምን ይሆናል የሺው ዓለምና ሱኒንም የማጋጨት ሁኔታ ይወስዳል እና ይህን ይመስላል። ቀይ ባህር ላይ ያለው ሰላማዊ የሆነ ማሪታይም ትራፊክ ሁሉ የመጎዳት ሁኔታ ይመጣል። የፓይረሲም ይጨምራል። ይሄን የመሳሰል ሁኔታ ውጤት ይኖረዋል። እስራኤልም በነገራችን ላይ የቀይ ባህር ሀገር ናት። ጆርዳንም የቀይ ባህር ሀገር ናት። እኛ ለ20 ኪሎ ሜትር እንሟሟታለን እኛ ኢትዮጵያኖች፣ አክሰስቱ ደስ ይብለን። ባይገርማችሁ እስራኤል 12 ኪሎ ሜትር ነው ያላት አክሰስ ቱ ደ ሲ ጆርዳን ሀያ ስድስት ኪሎ ሜትር ነው በአካባ በኩል እስራኤሎች በኢላት በኩል ፖርት አላቸው ስለዚህ ሁሉም ከላይ አራት ሀገር ሰሜን ምዕራብ አራት ሀገር ሰሜን ምስራቅ ስምንት ሀገራት ነው ቀይ ባህር ኤርትራንና ጅቡቲ ድረስ ያለው የመን ድረስ ያለው ሁኔታ እና የፖለቲካውን ሪጂናል ራይቨልሪ ሁሉ ውስብስብ ያደርገዋል ማለት እንችላለን እንደው ጂኦፖለቲካዊ አጠቃላይ አንድምታው አስተላለፉ ሁኔታው ወደፊት እንደው ምንድን ነው የሚገመተው ምን ይመጣል ተብሎ ነው የሚታሰበው በጣም ጥሩ ጥያቄ ነው። እንግዲህ ፖለቲክስ በዚህ አይነት ሁኔታ ፊል አንፕሪዲክትብል ነው የሚሆነው። ያልጠበቀው ይሆናል፣ ሊሆን የሚጠበቀው አይሆንም። አሁን ራሱ አሜሪካ መንግስትና አስተዳደር ይህንን አቋም መውሰዱ በተለይ አሁን እስራኤል ብዙ ሚሳይሎች በዚህም ሳይድ በዛም ሳይድ ይወራወራሉ። ነገር ግን አሁንም ፎርዶ የሚባለው ቦታ ላይ የኒኩሊያር ሳይት ነው የኢራን። ከቴህራን 20 ኪሎ ሜትር ደቡብ ነው። እሱን ማፍረስ ላቃታቸው ይሄ ቢጂዩ 57 የሚባለው የብሎክ በስተር የሚባለው ከባድ መሳሪያ በዓለም ላይ 1350 ኪሎ ግራም ያለው እንግዲህ በእኔ ሳሰላው አስራ ሁለት ተሸካሚ ሪሞርኩ ያለው ቦምብ ተጭኖ አስበው፣ በአንድ ቦምብ ተጠቃሎ እሱን ለመጣል እስራኤሎች በግድ የአሜሪካንን መሳብ ይፈልጋሉ። እሱን ሳያጠፉ አላማቸውም ኢራን ኒክሊያር ፓወር እንዳትሆን ስለሆነ ያልተሟላ ድል ይሆናል ማለት ነው። ስለዚህ አሜሪካንን ስቦ የማምጣቱ ሎቢ ስራ በአሜሪካ ፖለቲካ ውስጥ በጣም ጫናው በርክቷል ማለት ነው። በአንጻሩ የተባበሩት መንግስታት የመሳሰሉት ሀገራት አረብ ሀገራትም ተው የሚል ሁኔታ አለ። ሌላ መርሳት የለብን፣ አሜሪካ በዚህ ገፍታ በእስራኤል ኦን ቢሃፍ ኦፍ እስራኤል እዚህ ሁኔታ ውስጥ ከገባችበት ቅርብ ወር እንኳን ያሆናቸውን ፕሬዚደንት ትራምፕ ሳውዲ አረቢያ፣ ካታር እና ኤምሬቶች ሄደው በንግድ አግሪመንት ስምምነት ወደ ሁለት ትሪሊዮን በላይ ተፈራርሟል። ሁላችሁም እንደምታስታውሱት እሱን የመሳብ ፕሪሮጋቲቭ እንቅስቃሴ ተግባራዊ ሊያደርጉ ይችላሉ። ማ ካታሮች ማንኛ ደረጃ ማ ኤሚሬቶች ማ ሳውዲ አካባቢውን መተራመስ አይፈልጉትም። ስለዚህ ለአሜሪካ አሁን ባይታወቅም ጠንቅ አለው ለማለት ነው ማለት ይቻላል። መልካም ፕሮፌሰር ብሩክ ኃይሉ የፖለቲካል ሳይንስ ና ዓለም አቀፍ ግንኙነት ምሁር ለአነሳነው ወቅታዊ ጉዳይ ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ቀን።